ጤና ይስጥልኝ፣ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን አርእስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። ሁለት ህጻናትን አግታ 25000 ዶላር ወይም 4 ሚሊዮን የኢትዮጵያ ብር የጠየቀችው ግለሰብ ምን ገጠማት? ምንስ ተፈጠረ? በዝርዝሩ ትሰሙታላችሁ። ራሳችንን ለመከላከል እንችል ነበር፣ ነገር ግን አላደረግነውም ሲሉ ብርጋዴር ጄኔራል ፍስሐ ኪዳነ ተናግረዋል። ዝርዝር አለ። በመቀሌ የፋይናንስ ስርዓቱ ከፍተኛ ጫና ውስጥ መግባቱ ተገለጸ። የክልሉ ነዋሪዎች እና ባለሀብቶች ባንክ ያላቸውን በርካታ ገንዘብ እያወጡ መሆኑም ተገልጿል። በምን ምክንያት ነው ይሄን ሊያደርጉ የቻሉት? ዝርዝሩን አዘጋጅተንላችኋል። የድሮን ጥቃት ተፈጽሞብናል፣ የፕሪቶሪያ ስምምነት በኢትዮጵያ መንግስት ተጥሷል ሲል ህወሓት ከሷል። አብራችሁን ስትቆዩ የምትሰሙት ይሆናል። የማንም እርዳታ ሳያስፈልገን መክተን አጥክተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮሎኔል ደመቀ ዘውዱ ተናግረዋል። ዝርዝር አለ። የተሻሻለው አዲሱ ደሞዝ አከፋፈል ለሁለት ሳምንት እንደሚራዘም የሲዳማ ክልል ገንዘብ ቢሮ አስታወቀ። ኢትዮጵያ በዩኔስኮ የስራ አስፈጻሚ ቦርድ አባል ሀገር ሆና ተመረጠ። የትግራይ ወጣቶች ጉዳይ ቢሮ በየመን የሚገኙ የትግራይ ስደተኞች አስቸኳይ ጥበቃ እንዲደረግላቸውና ወደ ሀገራቸው እንዲመለሱ አሳሰበ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን፣ አብራችሁን ቆዩ። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን ድምጥቻለው እያለን ነው ቤትን ቦታ ይወስነዋል የሚለን ሜሪት በአዲሷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። አራት ሺ ካሬ ላይ በተንጣለለው ህንፃ ባለ አንድ መኝታ ከ49 ካሬ ጀምሮ ባለ ሁለት መኝታ 95 ካሬ እንዲሁም ባለ ሶስት መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ9 ሺ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ አንድ መኝታ ከ4 ሚሊዮን 400 ሺ ብር ጀምሮ ከ440 ሺ ብር ቅድመ ክፍያ ጋር ብቻ 7 በመቶ ክፍያ ለሚ የሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ። ሜሪት ፕሮፐርቲስ የትግራይ ወጣቶች ጉዳይ ቢሮ በየመን የሚገኙ የትግራይ ስደተኞችን አስቸኳይ ጥበቃ እንዲደረግላቸውና ወደ ሀገራቸው እንዲመለሱ አሳሰበ። የትግራይ ጊዜያዊ አስተዳደር የወጣቶች ጉዳይ ቢሮ በየመን የሚገኙ ኢትዮጵያውያን ስደተኞች አሳሳቢና እየተባባሰ የመጣ ሰብአዊ ቀውስ ውስጥ መሆናቸውን በግልጽ ለዓለም አቀፉ የስደተኞች ድርጅት አይኦኤም እና ለኢትዮጵያ ቀይ መስቀል ማህበር አስቸኳይ ጥሪ አቀረበ። ቢሮው ለሁለቱ ተቋማት በላከው ደብዳቤ በርካታ የትግራይ ወጣቶችን ጨምሮ በመቶ ሺዎች የሚቆጠሩ ስደተኞች ለህይወታቸው አስኪ በሆነ ሁኔታ ውስጥ እንደሚገኙ ገልጾ ደብዳቤውን የጻፈው በአጣዳፊ ሁኔታና በብርቱ ስጋት መሆኑን ገልጿ። አብዛኞቹ ስደተኞች የተሻለ እድል ፍለጋ አደገኛ ጉዞ ላይ የነበሩ ሲሆኑ አሁን ላይ ራሳቸውን በከፍተኛ አደጋ ውስጥ ሆነው ማግኘታቸውን ደብዳቤው አመልክቷ። ቢሮው እንዳለው ከሆነ በየመን የሚገኙ ስደተኞች ወደ ሀገራቸው እንዲመለሱ መገደዳቸውን የኃይል ዛቻ ስርና ሰብአዊ ክብራቸውን የሚነካ እንዲሁም መሰረታዊ የሆኑ ሰብአዊ መብቶችን የሚጥሱ አደገኛ የቅጣት አይነቶች እየደረሰባቸው ይገኛል ብለዋል። ደብዳቤው ወጣት ሴቶችና ህጻናት ለበዝበዛና ለኃይል ጥቃት በከፍተኛ ሁኔታ ተጋላጭ እንደሆኑ ጠቅሷል። በዚህም ቢሮው ዓለም አቀፍ የስደተኞች ድርጅትና የኢትዮጵያ ቀይ መስቀል በአስቸኳይ እርምጃ እንዲወስዱ የስደተኞችን አካላዊ ደህንነት ለማረጋገጥና በክብር ወደ ሀገራቸው እንዲመለሱ ለማመቻቸት በአጣዳፊ ጣል

ኢትዮጵያ በዩኔስኮ የሥራ አስፈጻሚ ቦርድ አባል ሀገር ሆና ተመረጠ። ኢትዮጵያ በተባበሩ መንግስታት ድርጅት የትምህርት የሳይንስና ባህል ድርጅት ዩኔስኮ የሥራ አስፈጻሚ ቦርድ አባል ሀገር ሆና ተመርጣለች። ኢትዮጵያ በሳማርካንድ ኡዝበኪስታን እየተካሄደ በሚገኘው 43ተኛው የዩኔስኮ ጠቅላላ ጉባኤ ላይ ነው የሥራ አስፈጻሚ ቦርድ አባል ሆና የተመረጠችው። የሥራ አስፈጻሚ ቦርድ ጠቅላላ ጉባኤና ሴክሬታሪያት በተጨማሪ በዩኔስኮ ከሶስቱ መሰረታዊ አካላት አንዱ ሲሆን በጠቅላላ ጉባኤው ይመረጣል። በጠቅላላ ጉባኤው ስልጣን ስር የሚሰራው ቦርዱ ለተቋሙ የስራ መርሃ ግብርና ና በዋና ዳይሬክተር የቀረበለትን ተጓዳኝ የበጀት ግምት በመመርመር ከውሳኔዎቹ ጋር ለጠቅላላ ጉባኤ እንደሚያቀርቡ ተጠቁሟል። ቦርዱ እያንዳንዳቸው የአራት ዓመት የስራ ዘመን ያላቸው 58 አባል ሀገራት ያቀፈ ሲሆን ኢትዮጵያ እስከ ጎርጎሮሳውያኑ 2029 በቦርድ አባልነቷ ከሌሎች ሀገራት ጋር በቅንጅትና በአብሮነት ለገራው ውጤት እንደምትሰራ ተመላክቷል። ኢትዮጵያ በቦርድ አባልነት መመረጧ እንደ ሀገርም ብሎም እንደ ሀጉር የኢትዮጵያና ና የመላው አፍሪካን ብሔራዊ ጥቅም ለማስጠበቅና ና ከዩኒስኮ ዓላማ ና ተልእኮ አንጻር በባለ ብዙ መድረኮች ድምጿን ለማሰማት መልካም አጋጣሚ እንደሚፈጥር ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመላክታል። የተሻሻለው አዲሱ ደሞዝ አከፋፈል ለሁለት ሳምንታት እንደሚራዘም የሲዳማ ክልል ገንዘብ ቢሮ አስታወቀ። የተሻሻለው አዲሱ ደሞዝ አከፋፈል ለሁለት ሳምንት እንደሚራዘም የሲዳማ ክልል ገንዘብ ቢሮ አስታውቋል። ቢሮ በማህበራዊ ትስስር ገጹ ባወጣው መግለጫ የፌዴራል መንግስት የክልሉን ሰራተኛና የመደብ ደረጃ ግንዛቤ ውስጥ ባለማስገባት በመካከለኛ ብቻ በመያዝ የበጀት ድልድል በመደረጉ የበጀት ልዩነት መፈጠሩን ገልጿል። በዚህም ምክንያት በክልል ደረጃ ይህንን ጉዳይ የሚከታተል የማይቀጥል ቡድን ተቋቁሞ ከፌዴራል ሲቪል ሰርቪስ ኮሚሽንና ከገንዘብ ሚኒስቴር ጋር በመሆን ችግሮቹን ለመፍታት እየተሰራ መሆኑን ቢሮው አስታውቋል። በዚህም ምክንያት አዲሱን የደሞዝ ልዩነት ለመክፈል መቸገሩን ቢሮ ገልጾ የተፈጠረውን ክፍተት ፈቶ የሁለቱን ወር ልዩነት እንደሚከፍልና እስከዛው ሰራተኞቹ በትዕግስት እንዲጠብቁት ጠይቋል። የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላተን የማጥፋት ብቃት ላይ እንገኛለን ሲሉ ኮኖሬል ደመቀ ዘውዱ ተናገሩ። ኮኖሬል ደመቀ ዘውዱ እውነትን ይዘን ሕግን ተከትለን በጋራ ሀሳብ አብረን መኖር እንፈልጋለን። ይህ እኛ ሕግን አንፈልግም አንከተልም፣ ሰላምንና በጋራ አብሮ መስራትን አንፈልግም በማለት ሌሎች ኃይሎች ጉልበታቸውን በመተማመን በኃይልና መሳሪያ በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን ብለዋል። እኛ የወልቃይት ዘቦች እንደ ሌሎች በትንሽ ሳንቲምና በህዋት ፕሮፓጋንዳ ተታለን የአማራን ህዝብ የምንሸጥ አይደለን የሚሉት ኮሮኔል ደመቅ የተከዜ የዘብ ለሁሉም ነገር ዝግጁ ነው። የተከዜ የዘብ የህዝብ ዘብ ነው ብለዋል። ከህዋት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞ የአማራ ታጋይነን እያሉ ለህዋት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ብለዋል። የህወሓት መንግስት የድሮን ጥቃት መፈጸሙንና የትግራይ ኃይሎችና ሲቪሎች መገደላቸውን ገለጸ። የተባበሩት መንግስታትና የአፍሪካ ህብረት ጣልቃ እንዲገቡም ጥሪ አቅርበዋል። ህወሓት ጥቅምት 27 ቀን ምሽት ላይ በኢትዮጵያ መንግስት የድሮን ጥቃት ተፈጽሞብኛል ብሏል። በጥቃቱ የትግራይ ኃይሎች አባላትና የአካባቢው ነዋሪዎች መገደላቸውን እንዲሁም የንብረት ጉዳት ማስከተሉን ገልጿል። ህወሓት ጥቃቱን በሰሜን ኢትዮጵያ ለሁለት ዓመታት የዘለገውን ግጭት ያቆመውን የፕሪቶሪያ የሰላም ስምምነት ግልጽ ጥሰ ቅዱሳት እንደሆነም ገልጿል። ድርጅቱ ትናንት ባወጣው መግለጫ ጥቃቱ አደገኛ መባባስ እንደሚያመለክትና የፕሪቶሪያ ስምምነት ለከፍተኛ አደጋ እንደሚዳረግም ገልጿል። የአፋር ክልል ባለስልጣናት ለሌላ ዙር ጥፋት መሳሪያ ከመሆን እንዲቆጠቡ ጥሪ ያቀረበው ድርጅቱ ለሰላም ቁርጠኛ መሆኑን ገልጾ በትግራይና በአፋር ህዝቦች መካከል ትብብር እንዲኖር አሳስቧል። መግለጫውን ተከትሎ የህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝ እና ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጥቅምት 28 ቀን በጻፉት ደብዳቤ የፌዴራል መንግስት የፕሬቶሪያ ስምምነት ቁልፍ ድንጋጌ የሆነውን የተኩስ አቁም ስምምነት ጥሷል ሲል ከሷል። ሊቀመንበሩ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ጣልቃ እንዲገቡ ጥሪ አቅርበዋል። ደብዳቤው እንደገለጸው የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ በደቡብ ትግራይ የስራ ጉብኝት ሲያደርጉ በፌዴራል መንግስት ድጋፍ በአፋር ክልል የሚንቀሳቀስ አንድ ታጣቂ ቡድን ጉብኝቱን ለማስተጓጎል ጎልና ና የፕሬዝዳንቱን ልዑክ አደጋ ላይ ለመጣል አላማ ያደረገ ጥቃት ከፍቷል። ይህም የሰው ሞት አስከትሏል ብሏል። በተፈጸመው የድሮን ጥቃት የሰው ህይወት ጠፍቷል፣ የንብረቱ ውድመትም ደርሷል ሲል ከሷል። ራሳችን መከላከል እንችል ነበር፣ ነገር ግን አላደረገ ነው ሲሉ ብርጋዴር ጄኔራል ፍስሐ ኪዳኑ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ የሆኑት ብርጋዴር ጄኔራል ፍስሐ ኪዳኑ በአፋር ክልላዊ መንግስት የተነሳውን ስሞታ በተመለከተ ሲናገሩ እኛ ምንም አይነት ችግር አላነሳንም፣ እንዲህ አይነት ዝግጅትም የለም ብለዋል። ጄኔራሉ በአንጻሩ የአፋር ኃይሎችና የአራ መሬት ኃይሎች በተደጋጋሚ ትንኮሳ እያደረጉ ነው ሲሉ ከሰዋል። ሲናገሩም በአፋር ክልል ውስጥ የሚገኘው የአራ መሬት ኃይሎች በተለያዩ ቦታዎች ከአፋር ኃይሎች ጋር በመሆን ተደጋጋሚ ጥቃቶች ፈጽመዋል። እነዚህ ተደጋጋሚ ጥቃቶች የተፈጸሙ ካሉባቸው ቦታዎች መካከል ምላዛት፣ አካዛ፣ ደሰአ፣ ዋጅራትና ገረብ አገው እንደሚገኙበት ጠቅሰዋል። እንደምሳሌም ባለፈው እሁድ ማለትም ጥቅምት 23 ቀን በገረብ አገውና ደደርባን በተባሉ አካባቢዎች ትንኮሳዎች እንደነበሩ ያስታወቁ ጀኔራሉ እንደ እውነቱ ከሆነ የአፋር ልዩ ኃይሎች በትግራይ ውስጥ አንዳንድ ክፍሎችን እንደተቆጣጠሩ እናውቃለን ነገር ግን ግጭት ያስ የሚያስፈልግም ጉዳዩን ለሕዝባችን እናብራራለን የሚል ሀሳብ ነበረን ብለዋል። ጊዜያዊ አስተዳደሩ ራሱን የመከላከል እርምጃው እንዳልወሰደም ጠቁመዋል። እራሳችን መከላከል እንችል ነበር ነገር ግን አላደረግነው በማለት ገልጸዋል። የፕሪቶሪያ ስምምነት እስኪፈርስ ድረስ ለማክበር ቁርጠኛ መሆናቸውን ማስታውቀዋል። ውድ አድማጭ ተመልካቾች፣ ለሰዓቱ የያዝናቸው አጫጭር መረጃዎች ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ደርንቆ ድረስ በመቀሌ የፋይናንስ ሥርዓቱ በከፍተኛ ጫና ውስጥ መግባቱ ተገለጸ። የትግራይ ክልል ዋና ከተማ በሆነችው መቀሌ ነዋሪዎችና ነጋዴዎች ከፍተኛ መጠን ያለው ገንዘብ እያወጡ መሆኑን በባንኮች ላይ ጫና ማሳደሩ ተዘገበ። በከተማው ውስጥ ከቅርብ ጊዜ ወዲህ በክልል ውስጥ ካለው ደህንነት ስጋት የተነሳ አንዳንድ የባንክ ቅርንጫፎች ለጊዜው ሥራ በማቆም ላይ እንደሚገኙ ተገልጿል። ለምሳሌም በመቀሌ ዩኒቨርሲቲ አሪድ ካምፓስ አጠገብ የሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ ላለፉት ሁለት ቀናት ዝግ ሆኖ የተሰማ ሲሆን ከተማዋ ባልተለመደ ሁኔታ ጭር ማለቷም ተዘግቧል። በአንዳንድ የከተማዋ ክፍሎች የጸጥታ ኃይሎች ሰፍረው እንደሚታዩም ተገልጿል። ትግራይን ከተቀረው የኢትዮጵያ ክፍሎች ጋር የሚያገናኙት የትራንስፖርትና የንግድ መስመሮች ሙሉ በሙሉ ላለፉት ቀናት መዘጋታቸውን የዘገበው ብር ሜትሪክስ ድረገጽ ይህም የጅቡቲ ኮሪደር እንደሚያካትት አስረድቷል። በተጨማሪም አዲስ አበባና ትግራይን የሚያገናኘው በአፋር በኩል የሚደረገው የህዝብ ትራንስፖርት ለጊዜው እንደተቋረጠ የጠቀሰው ዘገባው ይህም በባንኮች ላይ ጫና እንደፈጠረ ማስታውቋል። አንድ የኢትዮጵያ ንግድ ባንክ ሰራተኛ ለዜና ምንጩ ሲናገሩ በመቀሌ ከተማ የሚገኙ ቅርንጫፎች ተጠቃሚው በከፍተኛ ሁኔታ ገንዘብ እያወጣ በመሆኑ የብር እጥረት እያጋጠመ መሆኑን አስረድተዋል። አንድ የከተማዋ ነዋሪ ሲናገሩ ደግሞ ባለፈው ጦርነት ወቅት በገንዘብ እጥረት የተነሳ ብዙ ችግር ደርሶብናል፣ በዚህ ላይ የባንክ አገልግሎት የሚቋረጥ ከሆነ አስቸጋሪ ይሆናል ብለዋል። ሌላ ነዋሪ በበኩላቸው እኛ ያለውን ወቅታዊ ሁኔታ በንቃት እየተከታተልን ነው ከባ ባንኮች ገንዘብ የማውጣት ችግር እንዳይገጥመን ስጋት አለኝ በማለት ተናግረዋል። ሁለት ሕፃናትን አግታ 25000 ዶላር የጠየቀችው ግለሰብ በቁጥጥር ስር መዋሏ ተገለጸ። ሁለት ንጹሃን ሕፃናትን በአስገድዶ የመያዝ ወንጀል ተጠርጥራ ገንዘብ የጠየቀች ግለሰብ በቦሌ ክፍለ ከተማ ፖሊስ መምሪያ ተይዛ ምርመራ እየተካሄደባት መሆኑ ተገልጿ። የህጻናቱ ወላጅ ወይዘሮ ሽኩሪ አብዱራሺድ እና ባለቤቷ ጥቅምት 26 ቀን 2018 ዓ.ም ተምረት የታመመ ልጃቸውን ለማሳከም ከድሬዳዋ ወደ አዲስ አበባ ቦሌ ክፍለ ከተማ ወረዳ አራት ወደሚገኘው የህክምና ቋም ይመጣሉ። ከዶክተር ቢሮ ሲወጡ የአምስት ዓመትና የአስር ዓመት ዕድሜ ያላቸው ሮቢያና ተስያ የተባሉ ሁለት ሴት ልጆቻቸውን ያጣሉ። ከልጆቹ ጋር የነበረችው ሂክራም ረሽድን በቦታው ላይ አልነበረች። ወላጆቹ ለካራማራ አካባቢ ፖሊስ ጣቢያ ወዲያውኑ ሪፖርት ያደርጋሉ። የፖሊስ ምርመራና ክትትል ቡድን ሂክራም ረሺድ ህፃናቱን ይዛ ወደ ኦሮሚያ ክልል ምስራቅ ሸዋ ዞን ባቱ ዝዋይ ከተማ መሄዷን ደረሰበት። ፖሊስ ወደ ስፍራው እያመራ ባለበት ወቅት ተጠርጣሪዋ ለወላጆቹ በስልክ መልእክት በመላክ 25 ሺህ አሜሪካን ዶላር ወይም አራት ሚሊዮን ኢትዮጵያ ብር እንዲከፍሏት አለበለዚያ ልጆቹ እንደማትለቅ አስፈራራ። የካራማራ አካባቢ ፖሊስ ጣቢያ ከባቱ ዝዋይ ከተማ ፖሊስ መርመሪያ ጋር በመቀናጀት ባደረገው ፈጣን ክትትል ተጠርጣሪዋ ኢክራም ረሺድ በቁጥጥር ስር ዋለ። ህፃናቱ ምንም አይነት አካላዊ ጉዳት ሳይደርስባቸው ጥቅምት 27 2018 ዓ ም በሰላም ወደ ወላጆቻቸው ተመልሰዋል። ፖሊስ ወንጀል ፈጻሚዋ ከህፃናቱ ወላጆች ጋር ያላትን ዝምድና ተጠቅማ ወንጀሉ መፈጸሟን ገልጿል። ከቅርብ ጊዜ ወዲህ ሕፃናትን በመያዣነት በመያዝ ጥቅም ለማግኘት የሚፈጸሙ ወንጀሎች እየተስተዋሉ ሲሆን ወንጀሉ የሚፈጸመውም ቅርብ ግንኙነት ባላቸው ግለሰቦች ነው። ወላጆች ተገቢውን ጥንቃቄ ሊያደርጉ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልዕክቱን አስተላልፏል። የቅርብ ሰዎችንም ቢሆን ከመጠን ያለፈ እምነት ከመስጠት እንዲቆጠቡ አሳስቧል።